እንኳን ለጻድቁ አባታችን ለአቡነ ሃብተ ማርያም ወራዊ በዓል በሰላም አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአሥራት ያደራ ልጆች የቅዱሳን መላእክት የቅዱሳን ጻድቃንና የቅዱሳን ሰማዕታት ወዳጆች በያላችሁበት የሰዓት አቆጣጠር እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። በቸርነቱና በምሕረቱ ጠብቆ ለዚህ ሰዓት ያደረሰን የሰራዊት ጌታ ልዑል እግዚአብሔር የተመሰገነ። የተወደዳችሁ የባህራን ሚዲያ ቤተሰቦች ዝግጅታችን ለበርካታ የተዋህዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ ኮሜንት እና ሼር በማድረግ ማዳመጥ እንድትጀምሩ በአክብሮት እንጠይቃችኋለን። እንዲሁም የተወደዳችሁ ለዚህ ቻናል አዲስ የሆናችሁ የተዋህዶ ልጆች ቻናላችን ሰብስክራይብ በማድረግ እና የደውል ምልክቱን በመጫን በየዕለቱ የምንለቃቸው ቪዲዮዎች እንዲደርሷችሁ እንድታደርጉ በአክብሮት እንጠይቃችኋለን። የአቡነ ሀብተ ማርያም ገድል በሮቡ የሚነበብ የአቡነ ሀብተ ማርያም ገድል አብን በልብ ወልድም በቃል መንፈስ ቅዱስን በስትንፋስ መስለን ምንም ላጠይቁ አካላት ሶስት ብንል በባህሪ በህልውና አንድ መለኮት ብለን አምነን በለተረቡ የሚነበብ የአቡነ ሀብተ ማርያምን ገድል እንጀምራል። ልመናው ክብሩ በእኛ ላይ ይደርብንና ከዕለታት በአንድ ዕለት አቡነ ሃብተ ማርያም ከአንድ ሰው ጋር ጽኑ ደዌ የታመው በአንድ ቤት ሁለቱም ተኝተው ሳሉ፣ አንዱ በአንድ ወገን፣ አንዱ በአንድ ወገን ተኝተው እየተያዩ ሲጨነቁ ከደዌያቸው ጽናት የተነሳ ከመጠን በላይ የውሃ ጥም ጠናባቸው። አብሮ የታመመው ሰውዬ እረዱን፣ በውሃ ጥም ስሞት አታይምን? ነፍሴ ከሥጋዬ ሳትለይ እጠጣ ዘንድ ለምን ውሃ አትሰጠኝም? አለው። ተላላኪ ውሃውን አምጥቶ ቢሰጠው ያ ሰው ሰውነቱ እስከሚረካ ጠጥቶ ነፍሱን ከሞት አዳነው። ለአባ ሃብተማርያም ግን ትንሽ እንኳ ውሃ ሳይሰጠው ስለቀረ በዚያን ጊዜ አባ ሃብተማርያም በእጆቹ ውስጥ ያለውን መስቀል በመሬት ላይ ጥሎ እጆቹን ወደ ላይ አንስቶ ባለ ዘመኔ ሁሉ ከእኔ ጋር የምትኖር ፈጽመህ የምታውቀኝ ቅዱስ ሚካኤል ሆይ እያለ በኃይል አሰምቶ ጮኸ። አንተ የህሙማን ወዳጅ አይደለ የጤነኞች ወዳጅነት አጣን። በደስታ በተድላ ሳሉ ከአጣን ጋር የማይረባ የማይጠቅም ፍቅርን ይፋቀራሉ፤ ጽዋተው መከራን ጭንቅ ነገር ባገኛቸው ጊዜ የቀደመው ፍቅራቸውን ይተዋሉ። አንተ ግን እውነተኞች ጻድቃን እስኪገቡበት ድረስ መንግሥተ ሰማያትን የምትከፍት እውነተኛ መልአክ ነህና ወዳጄ የእግዚአብሔር ባለሟል ቅዱስ ሚካኤል ሆይ ረዳት የሌለው እንዳልሆን በጽኑ ውሃ ጥም ሳለሁ ቸላት በለኝ ብሎ ጮኸ። ያን ጊዜ ቅዱስ ሚካኤል እየመራቸው ሰባቱ ሊቃነ መላእክት ወደ እርሱ መጡ። አራቱ ካህናተ ሰማይና በልፍ የሚቆጠሩ ክቡራን መላእክት መጥተው በሚተኛበት አልጋ ዙሪያው ከበው ቆሙ። ቅዱስ ሚካኤልም የእግዚአብሔር ወዳጅ የምትሆን ሃብተ ማርያም ሆይ ሰላም ላንተ ይሁን። የእናቱን ጡት እንዳስተውት ብላቴና ለምን ትጮሃለህ? አለው። አሁንም የጌታችን የኢየሱስ ክርስቶስ መልእክተኞች በሚሆኑ በጴጥሮስና በጳውሎስ እጅ የጌታችን የኢየሱስ ክርስቶስ ሥጋውና ደሙን ተቀበል አለው። ከዚህ በኋላ ቅዱስ ሚካኤል እንዳዘዘው የጌታችን የኢየሱስ ክርስቶስን ሥጋውንና ደሙን ተቀበለ። ሥጋውን ደሙን ከተቀበለ በኋላ የፍቅር ሰላምታ ሰተውት በፍጹም ክብር ወደ ሰማያት አድረጉ። አባ ሃብተ ማርያም በተኛበት ቤትም መዓዛው ልብን የሚማርክ ሽቱን ተመላ። የመዓዛውን ብዛት የማዋቲያ አንደበት ሊናገረው የማይችል ሽቱን የተመላ ነው። ያን ጊዜ አቡነ ሃብተ ማርያም በሐዋርያት በጴጥሮስና በጳውሎስ እጅ በተቀበለው ሥጋውና ደሙ ምክንያት ድኖ ከእንቅልፉ እንደነቃ ጎልማሳ ፈጥኖ ተነሳ። ከዚያች ቀን አንስቶ የሃያ አራቱን ካህናተ ሰማይ የአራቱን ቺሩቤል የሰባቱን ሊቃነ መላእክት በአለማክበር ጀመረ የሰማያት አለቃ የሚሆን የቅዱስ ጊዮርጊስን የዲያቆናት አለቃ የሚሆን የእስጢፋኖስን የአስራ ሁለቱን ሐዋርያትና የዮሐንስ መጥምቅን በዓል ጨምሮ አከበረ። በእርሱ ትምህርት ጸንተው በዙሪያው ያሉትንም ሕዝበ ክርስቲያንን በትጋት በዓላቱን እንዲያከብሩ አዘዛቸው። ለነፍሳችሁም ለስጋችሁም ጥቅም ታገኛላችሁና የታሰሩትን በመጎብኘት የታመሙትን በመጠየቅ ያዘኑትን በማረጋጋት የታረዙትን በማልበስ የተጠሙትንና የተራቡትን በማብላት በማጠጣት በዓላቸውን አክብሩ እያላዘዝ ይልቁንም የፐራቅሊጦስን በዓል በወር በወሩ በአምስት ቀን አምላክን የወለደች የድንግል ማርያምን ሠላሳ ሦስቱን በዓላት ያከብሩ ዘንድ አዘዘ። እርሱም የሚቸግራቸውን ፍቃዳቸውን እየረዳቸው ኖረ። ከእርሱ ጋር የሚኖር ቅዱስ ሚካኤል ለገሌ ቆብህን ስጠው ለገሌ ልብስህን ስጠው እያለ እያዘዘው ነው እንጂ እርሱ ብቻ በየጊዜው አስቦ በጎ ነገርን የሚያደርግላቸው አልነበረም። ይኸውም ከደጅ ቆሞ በጮኸ ጊዜ ከመስጠት መንሳት ይገባል። ለምን እግዚአብሔርን ችላ ትለዋለህ ብሎ ቅዱስ ሚካኤል ይቆጣው ነበር። ቢኖርህ ስጥ፣ ባይኖርህ እዘን፣ እንደሰጠ ይቆጠራልና ዝም ማለት የማይገባ ስለሆነ ተነስተህ ያለህን ያህል ለአንዱም ለአንዱም ስጥ። ዳግመኛም ብራ ባላበላችሁኝም ያለውንና በወንጌል ስጡ ይሰጣችኋል ያለውን ቃሉን አስብ ይለው ነበር። ስለዚህ ቸል አትበል ስላለው እርሱም ተነስቶ ለልጆቹ ጦሙን ውሎ ምግቡን፣ ራቁቱን ሆኖ ልብሱን እንዳዘዘው ሁሉ ይሰጣቸው ነበር ጌታ ጌትነቱን በምትናገርበት ወንጌል በመብል በመጠጥ ልቦናችሁን አታወፍሩ እወቁ ያለውን አልሰማችሁም? ምን ያለመጠን መብላት መጠጣት ምን ይጠቅማችኋል? ብሎ እውነት ነገርን እየመከረ ያለ ፍቃዳቸው ከህል ውሃ የሚያጾማቸው ጊዜም ነበር። ጳውሎስም ከክፉ ሐሳብ ተለይታችሁ በጎ ነገርን አብዝታችሁ እየሰራችሁ በመተዛዘን ተፋቀሩ ብሏልና እየታገሳችሁ ለሰውም እያዘናችሁ እየራራችሁ ለበጎም ነገር አብልጡ። በመንፈስ ቅዱስ ሕያዋን ትሆናላችሁና ለበጎ ሥራ ቸልሳትሉ። መምህሮቻችሁን እርዱ። ተስፋችሁን ደጅ እየጠናችሁ መከራችሁን ታገሱ። እንግዳ መቀበልን እያስከተላችሁ የምዕመናንን ሥራ በመሥራት ለጸሎታችሁ ጽሙዳን ሁኑ። ከሁሉ ግን የሚበልጥ ፍቅርን ያዙ። የጨነቀውን ሁሉ በመርዳት ምጽዋትን ከመስጠት በቀር ፍቅር ምንድን ነው እንዳለ። እናንተም ወንድሞች በነፍስ ትድኑ ዘንድ የእግዚአብሔርን ትእዛዝ ጠብቁ። በመጽሐፉ መጀመሪያ የነገርናችሁን የእናቱን ነገር ለመናገር እንመለስ። የደግነቷን ነገር ግን በኋላ እንነግራችኋለን። አሁንም በዚህ ዓለም እንደኖረች ገልጠን እነግራችኋለን። ከአስር መቶ ትውልድ የሚበልጥ ደግ ጻድቅ አባሀብተ ማርያምን እንደወለደች ገልጸን ነገርናችሁ። አሁን ደግሞ የኑሮዋን ታሪክ እንንገራችሁ። ባሏ ከሞተ በኋላ ለእርሷ ምንም ምን ሳታስቀር ገንዘቧን እናት አባት ለሞቱባቸው፣ ለባልቴቶች፣ ለጦማዳሮችና ለድሆች ጨርሳ ከሰጠች በኋላ አገልጋዮቿን ነፃ ወጣቻቸው። ከእግዚአብሔር ፊት የሚያደርስ በጾም በጸሎትና በስግደት ሰውነቷን በምታደክም ገንዘብ በጎ ገድልን መጋደል ጀመረች። እንዲህ ባለ ገድል ሳለች ከሰማይ እንዲህ የሚል ቃል ሰማች። የወስቲና ሆይ፣ ስለ አንችም እንደ አንችም ላሉ ምዕመናን ወደዚህ ዓለም መጣው ሰው ሁኝም ከተወለድኩ በኋላ በየጥቂቱ አለው በሰላሳ ዘመን በዮርዳኖስ ተጠምቄ አርባ ቀን ከጾምኩ በኋላ በቀራንዮ ተሰቀሉ። ሞቼ ሶስት መዓልት ሶስት ሌሊት በከርሰ መቃብር አድሬ ያለመለወጥ ብርሃነ መለኮቱን ገልጬ ከተነሳውም በኋላ የነቢያትን ትንቢት በመፈጸሜ ወደ ሰማይ አድረጉ። እኔን ለማገልገል ሴቶች ወንዶች፣ ባሮችሽን፣ ወንድሞችሽን፣ እህቶችሽን፣ ቤቶችሽን ስለተውሽ ሰማንያ ርስት ከተሞችን ሰባት አክሊሎችን እነሆ አዘጋጀውልሽ የሚለውን ቃል ሰማች። ይህን ቃል ኪዳን ከሰጣት በኋላ በጆሮዎቿ እየሰማችው በክብር በብርሃን በቅዳሴ በስልጣን ወደ ሰማይ አድረገ። ከዚያችም ቀን ጀምሮ ከሰማይ ቃልን እየሰማች ብዙ ጊዜ ኖረች። ከዕለታት በአንድ ቀን ከጎረቤቷ ላሞችና በሮች መጥተው የባልቴቲቱን ጎመን በልተው ስሩ እስኪነቀል ድረስ የተረፈውን በእግራቸው ጠቅጥቀው ታጠፉባት። ያቺ የጎመን ባልተቤት አይታ ያለዚህ የምበላው ሌላ ገንዘብ የለኝም ምን ላድርግ? በማለት ቃሏን ከፍ አድርጋ በኃይል ቃል አሰምታጭሆች። የምበላው ጎመኔ ዛሬ አልቋልና ከእንግዲህ ወዲህ የዕለት ምግብን ለማግኘት እንድችል ወደ ሌላ ሀገር እሄዳለሁ አለች። ያቺ ባልቴት እንዲህ እያለች ስታለቅስ የወስቲና ጌታ የምትበይው ጎመን እንደ ቀድሞ የለመለመ ሆኖ ይበቅልልሻል። ዘወትር ከእርሱ ትበያለሽና ይዞሽ አትዘይ በያት ሲል ከሰማይ ቃል እንሰማች። ያን ጊዜ የወስቲና ያችን ባልቴት ጠርታ ጎመኑ ዛሬ ፈጥኖ ይበቅልልሻልና አትዘኝ ብትላት፣ ያች ባልቴት ቅድስት የወስቲናን እንዲህ ተረጋግጦ ተሰባብሮ ከተነቀለ በኋላ በቅሎ ይለመልማልን አለቻት። ቅድስት ዮስቲናም አዎን በእግዚአብሔር ትእዛዝ ፈጥኖ ይበቅልልሻል፣ ስትላት ከዚህ አነጋገር ጋር ያለ ስብራት ጎመኑ እንደቀድሞ ደህና ሆኖ ተነሳ። ይህን ታምራይታ ካደነቀች በኋላ ያች ባልቴት መቤቴ ዮስቲና ሆይ ከእግዚአብሔር ስልጣንን አግኝተሻልና በአንቺ ጸሎት ከክፉ ነገር ሁሉ ድን ዘንድ አስብኝ አለቻት። የቸርነቷን ነገር ሁሉ ግን በማከታተል አበስተን በተናገርን ነበር። የጻድቁ የአቡነ ሀብተ ማርያም ስራ ከደጊቱ ከቅድስት ዮስቲና ስራ ጋር አንድ ስለሆነ እንዳይበዛ ባጭሩ ተው ነው። ቅድስት ዮስቲናም ደጋጎች ስራን ሰርታ ከፈጸመች በኋላ በፍቅር አንድነት ባረፈች ጊዜ እግዚአብሔር አስቀድሞ ተስፋውን እንደነገራት ሰባቱን የአክሊላት ሽልማት ሰማንያውን አህጉራ ተገነት አወረሳት። ንድ ክብርት በምትሆን በቅድስት ወስቴና ጸሎት እግዚአብሔር ለዘላለም ምረቱን ይስጠና አሜን። አቡነ ሀብተ ማርያምም ወገቡን መውጊያ ባለው ሰንሰለት አስሮ ጀርባውን ባለንጋ እየገረፈ ፊቱን እየጸፋ ጽኑ እንባን እያፈሰሰ በመጾም ቁሞ በመጸለይ ጸንቶ ኖረ። አስቀድመን እንደተናገርን ከባህር ላይ ቁሞ አምስት መቶ ስግደትን ይሰግድ ነበር። እንዲህ ባለ ሥራ ጸንቶ ሳለ ከዕለታት በአንድ ቀን ሥጋውን ደሙን ለመቀበል ወደ ቤተ ክርስቲያን ሄደ። በጴጥሮስና በጳውሎስ መጽሐፍ ተዘጋጅታችሁ ኑሩ ተብሎ እንደተነገረ የክርስቶስ ሥጋውን ደሙን ለመቀበል ተዘጋጅቶ በምሥራቅ በኩል ቁሞ ሳለ ወንጌል የሚነበብበት ጊዜ ሲደርስ ያልተማረ ቄስ የክርስቶስ ጌትነቱን የምትናገር ወንጌልን ሲያነብ ወይ ዮሴፍ ብሲሃ ለማርያም ጻድቅ ውቱ ሲል በሰማ ጊዜ አባታችን አቡነ ሀብተ ማርያም ከቄሷፍ ይህን ንባብ ሲሰማ ደንግጦ ወንጌል ወደሚነበብበት ስፍራ ሂዶ የሚያነበውን ቄስ ገሰጸው። ወ ዮሴፍስ ፈሪሃ ለማርያም ጻድቅ ውቱ በልኝ ብእሲሃ ትበል ብሎ መከረው። ቄሱም አባ ሀብተ ማርያም እንዳዘዘው ከስህተቱ ወደ ቀና ንባቡ ተመለሰ። አባ ሀብተ ማርያምም ወንጌሉን አስነብቦ ከፈጸመ በኋላ በፊት ወደ ቆመበት ስፍራው ተመለሰ። ያን ጊዜ ጌታችን ኢየሱስ ክርስቶስ ለአባ ሃብተ ማርያም ተገልጾ ሀብተ ማርያም ሆይ፣ ወይ ዮሴፍ ብእሲ ፈሃሪሃ ለማርያም ጻድቅ ውቱ ያልከውን ወድጄ አመሰገንኩ። የእናቴን የማርያምን የድንግልናዋን ንጽሕና ስላከበርክ፣ እኔም በመንግሥተ ሰማያት ፈጽሜ አከብረሃለሁ። የደጋጎች ልጆች ይከበራሉ ተብሎ እንደተጻፈ የእርሷ ክብር የእኔ ክብር አይደለም? ምን አለው ወዳጆቼ፣ አሁንም ጌታችን ኢየሱስ ክርስቶስ የእናቱን የድንግልናዋን ንጽሕና እንደምን ፈጽሞ ማክበርን እንዲወድ እናስተውል። የድንግልናዋን ንጽሕና የሚንቁትንና የሚያቃልሉትን እንደምን ፈጽሞ አይነቅፋቸው? የመጽሐፍትን ቃል ቸል የሚሉትንስ መንግሥተ ሰማያት ከመግባት እንደምን አያርቃቸው? በወንጌል ያለውን ትርጓሜውን ሳያውቁ ያልተካከለውን ንባብ ይዘው የሌላውን ልጆች የኢየሱስ ወንድሞች በማለት ለራሳቸው እንደሚመች አድርገው ትርጓሜ አበጅተው የሚክዱትን እንደምን አይነቅፋቸው። አሁንም ዮሴፍ ብሲያ ለማርያም የሚሉትን ለያቸው እንጂ አትተዋቸው። እንዲህ የሚል ጽሑፍን ብታገኝ እንዳይኖር እርሱን ፍቀህ ፈሪሃ ለማርያም የሚለውን ጻፍ ብሎ ካዘዘው በኋላ ጌታ ሰላምታ ሰጥቶት በክብር በብርሃን በቅዳሴ በስልጣን ወደ ሰማይ አድረገ። አባ ሀብተ ማርያምም ከፈጣሪው ጋር ፊት ለፊት ቀርቦ በተነጋገረ ጊዜ ፊቱ በመንፈስ ቅዱስ ብሩህ ሆነ። ሙሴ ከፈጣሪው ጋር ፊት ለፊት በተነጋገረ ጊዜ በፊቱ ብርሃን እንደተሳለበት ከቤተ ክርስቲያን ሲወጣ ያዩት ሰዎች የፊቱን ብርሃን አይተው መቅረቡን ፈርተው አደነቁ የእስራኤል ወገኖች የሙሴን ፊት ገልጦ ማየት እንዳልተቻላቸው እንደዚሁም ሁሉ የአባ ሀብተ ማርያምን ፊት ገልጠው ማየት አልተቻላቸው እንደሚገባ እናቱ ድንግል ማርያምን ስላከበረለት ጌታችን ኢየሱስ ክርስቶስ በቸርነቱ ወዶ ፈጽሞ አክብሮታልና አባ ሀብተ ማርያምም ፊቱ በሰው ፊት ብርሃን እንደተሳለበት ባወቀ ጊዜ ከበዓቱ ገብቶ አቤቱ ጌታ ኢየሱስ ክርስቶስ ሰውርልኝ እንጂ በሰው ፊት ክብሬን አትግለጥብኝ በቸርነትህም አድነኝ ብሎ ጸለየ እንዲህም ብሎ በጸለየ ጊዜ በእግዚአብሔር ፍቃድ የፊቱ መልክ ተለውጦ እንደቀድሞ ሆነ ይህን ያለው ከሰው ዘንድ ጥፉ ውዳሴ ከንቱን ፈርቶ ነው ከዕለታት በአንድ ዕለት እሁድ ቀን ከቤተ እግዚአብሔር ገብቶ ሥጋውን ደሙን ተቀብሎ ወደ ቤቱ ተመለሰ እንዳስለመደ ቃሉን ከፍ አድርጎ ወንጌልን ሲያነብ ምራቁ ካፍ ወጥቶ ምድር ላይ የወድቅበት፣ ደንግጦ ስለ ክብረ ቁርባን በመስቀሉ ምራቁን ከናፈሩ አንስቶ አንድነት ጎረሰው ተቀበለው። ያን ጊዜ ጌታችን ኢየሱስ ክርስቶስ በሚያስደነግጥ ግርማ ሆኖ ተገለጠለት። ሀብተ ማርያም ሆይ በአንድ ሰዓት ውስጥ ሁለት ኃጢአት ያሰራህ አለው አንዱ ሥጋውን ደሙን ከተቀበልክ በኋላ ጩኸ ወንጌልን ታነብ ዘንድ ማናዘዘ፣ ሁለተኛ ለቄሳት ነገር የወደቀውን ምራቅ ካፈሩ ጋር አንሥተ ትጐርስ ዘንድ ማንግድ አለ። አሁንም ስለበደልክ ራስህን ለካህን አስመርምር፣ እልፍ ስግደት ስገድ አለው። ጌታም ይህና አዞት ተሰወረው። እርሱም በስንፍናዬ ፈጣሪዬን አሳዘንኩት ብሎ ጽኑ ለቅሶን እያለቀሰ ተነስቶ ከቄሱ ዘንድ ሄዶ የሰራውን አጢአት ሁሉ አስተካክሎ ለቄሱ ነገረው። ቄሱም አቡነ ሀብተ ማርያምን በደሉ ቀላል ነውና፣ ሶስት ጊዜ ስገድ አለው። እርሱም እሺ ብሎ ጌታዬ እልፍ ስገድ ብሎ እልፍ ስግደት አዞኝ ነበር፣ ቄሱ አሳንሶ ሶስት ስግደት ሰጠኝ፣ ምን ላድርግ ብሎ እያዘነ ከእርሱ ተለይቶ ሄደ። ይህን ብሎ በሐዘን ራሱን አዘን ብሎ ሳለ ዳግመኛ ጌታችን ኢየሱስ ክርስቶስ ተገልጦ የቄሱን ቃል እንዳትተው ለራስህ ወቅ አለው። ቄሱ ካዘዘ በላይ ሌላ ትጨምራለሁ? ቄሱ ያዘዘህ ይበቃሃልና እኔ ያዘዝኩህን ስግደት ተወው ይቅርብየሃለሁ። ዳግመኛ እንዲህ አታድርግ አለው። አባ ሀብተማርያምም መንግስት ክበር ይመስገንና እሺ ለቃልህ እታዘዛለሁ ብሎ መለሰ። ከዛች ቀን በኋላ ስጋውን ደሙን ተቀብሎ እየፈራ እየራደ ተጠንቅቆ በታቅቦ ይኖር ነበር። የአባታችን የአቡነ ሀብተ ማርያም ልመናው ክብሩ የአቡነ ሀብተ ማርያም ልጆች ከምንባል ሁሉ ለዘላለሙ ከኛ ጋር ይኑራ። አባታችን ሆይ በሰማያት የምትኖር ስም ይቀደስ፣ መንግሥትም ትምጣ፣ ፍቃደ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል አቤቱ፣ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለም አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም ልሻለሁ። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። ያሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ ልል እግዚአብሔር ከአንቺ ጋር ነውና፣ ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ፣ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ ድረስ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናስደምጣለን። ስንክሳር ዘወርኃ ጥቅምት 26። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 26 በዚህች ቀን ጌታችን ከመረጣቸውና በሽተኞቹን ሁሉ ይፈውዝ ዘንድ አጋንንትንም ያወጡ ዘንድ ሥልጣንን ከሰጣቸው ከሰባ ሁለቱ አርድእት አንዱ ቅዱስ ሐዋርያ ጢሞና በሰማዕትነት አረፈ። ይህም ቅዱስ ጢሞና ሰማያዊ ሀብትን መለኮታዊ ኃይልን ገንዘብ አድርጎ በሽተኞችን ፈወሳቸው። አጋንንትም ተገዙለት። ክብር ይግባውና ጌታችን ኢየሱስ ክርስቶስ በሥጋ በምድር ሳለ አገለገለው። ወደ ሰማይም ካረገ በኋላ ሐዋርያትን አገለገላቸው። በሐምሳኛው ቀንም ጰራቅሊጦስ በወረደ ጊዜ የአጽናኝ መንፈስ ቅዱስን ጸጋ ከእርሳቸው ጋር ተቀበለ። ከዚህም በኋላ ሰባት ሆነው ከተቆጠሩት ዲያቆናት ጋር ሐዋርያት ሾሙት። እነርሱ መንፈስ ቅዱስን ዕውቀትንም የተመሉ እንደሆኑ የሐዋርያት ሥራ መጽሐፍ ምስክር ሆኗል። በዲቁና አገልግሎትም ጥቂት ካገለገለ በኋላ ብልቃ ከሚባል አገር በስተምዕራብ በሆነ ስብራ በሚባል አገር ላይ ኤጲስቆጶስነት ሾሙት። በውስጧም ክብር ግባውና የጌታችን ኢየሱስ ክርስቶስን ሃይማኖት አስተማረ። ከዮናውያንና ከአይሁድም ብዙዎችን አጠመቃቸው። የዚያች አገር ገዥም ይህን በሰማ ጊዜ ቅዱስ ጢሞናን ይዞ ጽኑ ስቃይን አሰቃይቶት በእሳት አቃጠለው። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ቀን የጌታችን ወንድም ያዕቆብ የፊልጶስና የሰማዕት አግናጢዎስ መታሰቢያቸው ነው። በረከታቸውን ከእኛ ጋር ትኑር ለዘላለሙ አሜን። ጥቅምት ሃያ ስድስት ቀን የሚከበሩ ዓመታዊ የቅዱሳን በዓላት አንደኛ፣ ቅዱስ ያዕቆብ ሐዋርያ ወልደ ዮሴፍ፣ ሁለተኛ፣ ቅዱስ ጢሞና ሐዋርያ ወደ ያዕቆብ፣ ሦስተኛ፣ ቅዱስ አግናጤዎስ፣ አራተኛ፣ ቅዱስ ፊልጶስ ወርሃዊ በዓላት አንደኛ ቅዱስ ቶማስ ሐዋርያ፣ ሁለተኛ አቡነ ሃብተማርያም ጻድቅ፣ ሶስተኛ አቡነ ኢየሱስ ሞአ ዘሐይቅ፣ አራተኛ ቅዱሳን ሰማዕታተ ናግራን፣ አምስተኛ ቅዱስ አቡነ ሰላማ ከሳቴ ብርሃን። የእግዚአብሔርና የጌታ ኢየሱስ ክርስቶስ ባሪያ ያዕቆብ ለተበተኑ ለአስራ ሁለቱ ወገኖች እንዲህ አላቸው፣ ሰላም ለእናንተ ይሁን። ወንድሞች ሆይ የእምነታችሁ መፈተን ትግሥትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ትዕግስትም ምንም የሚጎድላችሁ ሳይኖር ፍጹማንና ምሉዋን ትሆኑ ዘንድ ሥራውን ይፈጽም። ያዕቆብ ምዕራፍ አንድ ከቁጥር አንድ እስከ አራት ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የደሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ ሐላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጓን መላእክት፣ ፍጹማን ደናግል፣ እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን በግዕዝ ወደ አማረኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና አዳመጠውን በደለኛን ሁሉ በምታስምር በጌታ በእናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። አነሳስቶ ላስጀምረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ። መንግስትህ ትምጣ። ፍቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል አቤት ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ። መቤቴ ማርያም ሆይ በመላኩ በቅዱስ ገብርኤል ሰላምታ ሰላም ልሻለሁ። በሀሳብሽ ድንግል ነሽ በስጋሽም ድንግልነሽ የአሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽነሽና የማኅፀንሽ ፍሬ የተባረከ ነው። ጸጋኔ ተመላሽ ቅድስት ሆይ ደስ ይበልሽ ልዑል እግዚአብሔር ከአንቺ ጋር ነውና፣ ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ። ለዘላለማል ምስጋና ይሁን፣ አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ ድረስ አሜን። ይቆየን።